100% ጥንቅቅ ያሉ ቤቶችን እንግዲህ በ3.1 ሚሊዮን ብር ካርታ የተመቻቸላቸውን እንዲሁም ደግሞ የባንክ ብድር አማራጭ ያላቸውን ቤቶች እየሸጥ እንገኛለን። የመቻቸ ነው። ባንክ አለ። 50% ከፍለው 50ቱን ደግሞ በባንክ አመቻችተናል ማለት ነው። የመዋኛ ገንዳ፣ ጂም፣ ስፓ፣ ሰፊ የሆነ አዳራሽ፣ ሱፐርማርኬት ቢፈልጉ፣ ዳቦ ቤት ቢፈልጉ ወይም ክሊኒክ ቢፈልጉ በአንድ አጠቃሉ የያዘ ህንፃ ነው ማለት ነው። እዚሁ ግቢያቸው ውስጥ ሙሉ በሙሉ መገልገልና መጠቀም ይችላሉ ማለት ነው። በጣም ሰፊ ነው። በቂ የሆነ ብርሃን ያገኛል። በቂ የሆነ አየር ያስገባል። እዛ ጋር እንደምናየው ደግሞ በቂ የሆነ ባልከኒ አለ፣ ለእያንዳንዱ ቤት በቂ የሆነ ፓርኪንግ አለ። እንግዳ ቢመጣ እንኳን ጊቢ ኮምፓውንድ ስለሆነ የመኪና ማቆሚያ አይቸገሩም። ለከርሰ ምድር ውሃ አለው ምንም አይነት የውሃ ችግር አይኖርም። ሊፍት ገጥመናል፣ ለዚህ ደግሞ ስታንድባይ የሆነ ጀነሬተር ተዘጋጅቶለታል ማለት ነው። ሁልደራችን በጣም ሰፊ ነው። ቃለ ማስገባትም ኤቭሪቲንግ በጣም ምቹ የሆነ ነው። ወደ 34 ሺ ካሬ ላይ ያረፈ ቦታ ይዞ አፓርትመንትና ቪላዎችን ገንብቶ ለሽያጭ አቅርቧል። ሰላም ጤና ይስጥልን። ስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። በዛሬው ፕሮግራማችን ይዘንላቸው የመጣ ነው እንግዲህ ለቤት ፈላጊዎች በሙሉ መቶ ፐርሰንት ያለቀላቸውን የተለያዩ አይነት ቤቶች እናሳያቸዋለን። እንግዲህ ቤቶቹ ምን አይነት ናቸው፣ ዋጋቸው ስንት ነው የሚለውን ከሽያጭ ባለሙያዎቹ ጋር የሚኖረን ቆይታ አለ። ፕሮግራማችንን ከመጀመሪያ እስከ መጨረሻው እንድታዩ ከወዲሁ እየጋበዝን ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብራችሁ ቆይታ ማደርገው ኒልና

ሰላም እንደምን አለሽ፣ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እናመሰግናለሁ። ሪል ስቴታችን አምዴ ሪል ስቴት ይባላል። እኔ ኤደን ሳሚል እባላለሁ የአምዴ ሪል ስቴት የሽያጭ አማካሪ ነኝ። ሪል ስቴታችን እንግዲህ ወደ 34 ሺህ ካሬ ላይ ያረፈ ቦታ ይዞ አፓርትመንትና ቪላዎችን ገንብቶ ለሽያጭ አቅርቧል። ወደ 470 አካባቢ የሚሆኑ አፓርትመንቶች አሉ። ወደ 32 የሚሆኑ ደግሞ ቪላ ቤቶች አሉ ማለት ነው። እንደምታዩት ቤቶቹ የሚገኙት ኮምፓውንድ ውስጥ ነው። ኮምፓውንድ ውስጥ መሆኑ ደግሞ ትልቁ ጠቀሜታ ሴፍ ነው። ለነዋሪዎች ደህንነታቸው የተጠበቀ ሆኖ እንዲኖሩ ያስችላቸዋል ማለት ነው። ሁለት መግቢያ በሮች አሉ። ወደ ሁለት መጫ በሮች ይኖሩናል። አጠቃላይ አራት ጌት ይኖረናል ማለት ነው። ኮምፓውንድ መሆኑ ትልቁ ጠቀሜታ ምንድነው? ለልጆች መጫወቻ አለ። እንደምታዩ ደግሞ ግሪን ኤሪያ አለን። እዚ ጋር ደግሞ የምናገኘው እነዚህን አሚኒቶች በሙሉ በአንድ አጠቃሉ የሚይዝልን አንድ ህንፃ ነው። ወደ ላይ ጂ ፕላስ ፎር ነው የሚገኘው እዚህ ላይ የመዋኛ ገንዳ፣ ጂም፣ ስፓ እንዲሁም ደግሞ ሰዎች ድግስ ቢኖርባቸው ሀዘንም ሊሆን ይችላል ደስታ ያንን የሚያደርጉበት ደግሞ ሰፊ የሆነ አዳራሽ አለ ማለት ነው። እዚህ ግቢ ውስጥ ያሉ ነዋሪዎች ደግሞ ሱፐርማርኬት ቢፈልጉ ዳቦ ቤት ቢፈልጉ ወይም ክሊኒክ ቢፈልጉ በአንድ አጠቃሎ የያዘ ህንፃ ነው ማለት ነው። ስለዚህ ሩቅ መሄድ አይጠበቅባቸውም። እዚሁ ግቢያቸው ውስጥ ሙሉ በሙሉ መገልገልና መጠቀም ይችላሉ ማለት ነው። ያ ማለት ይሄ ስፔስ ሙሉ በሙሉ የሚውለው ለነዋሪዎች አገልግሎት መስጫ ነው ማለት ነው። ቅድም የነገርኩሽ ሙሉ በሙሉ አገልግሎች ይሰጣል ማለት ነው። ስለዚህ እዚህ ላይ ሲጠቀሙ ወይም አዳራሽ ሲጠቀሙ ምንም አይነት ክፍያ አይኖርም፣ ወይም ደግሞ የቤታቸው ላይ ኮመኔሪ አይገባም ማለት ነው። ስለዚህ ይሄ ሙሉ በሙሉ በድርጅቱ ተችሎ የሚሰራ ለኮምፓውንዱ የዋላ አገልግሎት መስጫ ህንፃ ነው ማለት ነው። መልካም እንግዲህ አሁን የነገርሽን መረጃ አለ። በተጨማሪነት ደግሞ ቤቶቹን ገብተን ማየት ከቻለን ይቻላል፣ ሙሉ በሙሉ የተጠናቀቁ ቤቶቻችንን ሄደን ማየት እንችላለን። እሺ፣ እሺ። እንደነገርኩሽ እንግዲህ አሁን አፓርትመንታችን ጋር ደርሰናል። ይሄ ግራውንድ ላይ የምናገኘው ፓርኪንጋችን ነው። እንደምታየው ለእያንዳንዱ ቤት በቂ የሆነ ፓርኪንግ አለ። እንግዳ ቢመጣ እንኳን ጊቢ ኮምፓውንድ ስለሆነ የመኪና ማቆሚያ አይቸገሩም ማለት ነው። መልካም እንግዲህ እነዚህን ካነሳን፣ ይሄ ህንፃ ከፓርኪንጉ በተጨማሪ ምን ነገሮችን በተጨማሪነት ያካትታል? ጥሩ ጥያቄ ነው። አንድ አፓርትመንት መካተት ያለባቸውን ነገሮች በሙሉ ያካትታል። ለምሳሌ ለከርሰ ምድር ውሃ አለው። እሱ ምንም አይነት የውሃ ችግር አይኖርም። በቂ የሆነ የውሃ አቅርቦት አለ ማለት ነው። ሪዘርቬሮችም እንደዛው ተጨማሪ አገልግሎት ግራውንዶች ናቸው። ከዛ በተጨማሪ እዚህ ግራውንድ ላይ ደግሞ ለበግ መረጃ የሚሆን በቂ የሆነ ስፔስ አለን ከኋላ እንደምንመለከተው ማለት ነው። ፓርኪንግ እንደነገርኩች በቂ ፓርኪንጎች አሉ። ሶ ለእያንዳንዱ ቤት የየራሱ የሆነ ቆጣሪ ገብቷል። ያ ማለት በዚህ አፓርትመንት ላይ ወደ 24 የሚሆኑ አባወሮች ይኖራሉ። ለእያንዳንዱ 24 የሆነ ቆጣሪ ገብቷል ማለት ነው። ሶ በፍሎር ሁለት ቤቶች ናቸው ያሉ። ወደላይ ደግሞ ወተን አፓርትመንቱ ምን ይመስላል፣ ምን ያካትታል የሚለውን ደግሞ አብረን ማየት እንችላለን። ይቻላል ጋር ደግሞ መጀመሪያ እንዳገባ ነው የምናገኘው፣ ሊፍት ነው። ወደ ላይ ጂ ፕላስ ሲክስ ቢሆንም ደንበኞች ወደ ላይ ሲወጡ እንዳይቸገሩ ደግሞ ራሱን የቻለ ሊፍት ገጥመናል። ለዚህ ደግሞ ስታንድባይ የሆነ ጀነሬተር ተዘጋጅቶለታል ማለት ነው። አሁን ደግሞ ቤቱን ገብተን እንየው። ኦኬ ከታች ታዲያ ለየት የሚያደርገው እንደነገርኩሽ በፍሎር አራት ቤት ቢሆንም ሁለቱ ቤትና ቀጣይ ሁለቱ ያሉበት ቤት ርቀት በጣም ሰፊ ነው። በፍሎር ሁለት ቤት ነው ማለት እንችላለን። ይሄኛውም አንደኛው ቤት የሚኖረን አንድ ጎረቤት ብቻ ነው ማለት ነው። ስለዚህ ምንም አይነት የኮሊደር ጭንቅንቅ አይኖረንም። እንደምታየውም ይሄኛው ኮሊደራችን በጣም ሰፊ ነው። ሶ ቃለ ማስገባትም ኤቭሪቲንግ በጣም ምቹ የሆነ ነው። ወደ ውስጥ ደግሞ ገብተን ያለውን ቤት ማየት እንችላለን። እንደገባን በግራ በኩል የምናገኘው የሰራተኛ ክፍል ነው። ቤቶቹ እንደነገርኩሽ ባለሶስት መኝታ ቤቶች ናቸው። ነገር ግን ከሶስት መኝታ ቤቶቹ ተጨማሪ ሌላ የሰራተኛ ክፍል ይገኛል ማለት ነው። በዚህ በቀኝ በኩል እንደገባን ደግሞ የምናገኘው መታጠቢያ ነው። ኮመንባዝ ሩም ብለን የምንጠራው ማለት ነው። ኮመንባዝ ሩሙ ሙሉ በሙሉ ጥንቅቅ ብሎ አልቋል። ስለዚህ ሴራሚክ ስራዎችን በሙሉ አልቀውለታል ማለት ነው። ቀጣይ ሳሎን ከመግባታችን በፊት ደግሞ የምናገኘው ኪችናችን ነው። ይሄኛው በዚህ መልኩ ጥንቅቅ ብሎ አልቋል። በቂ የሆነ ብርሃንና ናራል የሆነ ቬንቲሌሽን አለው። ምንም አይነት ሽታ እንኳን ቢኖር ወደ ሳሎናችን ተመል አይገባብንም ማለት ነው። በጣም ሰፊ የሆነ መስኮት ይገኛል እዚህ ላይ ከዛ ውጭ ኪችኑ ላይ የተለያዩ ነገሮች ለማዘጋጀት የሚሆን ስቶር አለ፣ የተለየነት ነገር ለማስቀመጥ የሚመች እነዚህ ነገሮች። ሰዎች ከፈለጉ ትራዲሽናል ኪችን ማድረግ ይችላሉ። እንጀራ ለመጋገርም ቢሆን እንጠቀማለን ምክንያቱም እንደሚታየው በቂ የሆነ ቬንትሌሽን ል ቬንትሌሽን ስላለን ማለት ነው። የኪችን ካብኔቱንና ክሎዜቱን ታዲያ ደንበኞች በፈለጉት አጨራረስና ማቴሪያል መጨረስ ስለሚችሉ ለእነሱ ክፍት አድርገን ትተናል ማለት ነው። ይህ እንደምናየው ሳሎናችን ነው። በጣም ሰፊ ነው ዳይኒንግ ቴብል ከትልቅ ሶፋ ጋር የሚያስተናግድልና፣ ደስ የሚለው ነገር የዚህ ሳሎናችን በጣም ሰፊ ነው። በቂ የሆነ ብርሃን ያገኛል። በቂ የሆነ አየር ያስገባል። እዛ ጋር እንደምናየው ደግሞ በቂ የሆነ ባልከኒ አለ። እዚ ጋር በቂ የሆነ ስፔስም ስላለ ሻይ ቡና ለማለት እንጠቀምበታለን ማለት ነው። ቡና ለማፍላት ሱ አየር ለመውሰድ የሚመች ይመስላል። ይኛው እንደምታየው ነው ምንም መናገር ማያስፈልገው በቂ የሆነ ባልከኒ አለን። ምንም የሰሰትነው ነገር የለም ማለት ነው። ሶ ወደ ውስጥ ገብተን ደግሞ መኝታ ቤቶቹ እናያቸው። ይሄኛው ማስተር ቤድሩማችን ነው። እንደምታየው ትልቅ አልጋ ይይዝልናል። እዚህ ጋር ደግሞ ለቁም ሳጥን የሚሆን ስፔስ አለን ማለት ነው። ይህንን ስፔስ ለደንበኞች ሰናል። ስለዚህ ከነሱ የሚጠበቀው ይህን ቁም ሳጥን ማስገባት ነው ማለት ነው። ከዛ በተጨማሪ ያው ማስተር ቤድሩሙ እንደመሆኑ የራሱ የሆነ ማስተር ባዝሩም አለው። ማስተር ባዝሩም ላይ እንደምታየው ሙሉ በሙሉ ጥንቅቅ ብሎ አልቋል። ሴራሚኩም እንደዚሁ እንደሚታየው አልቋል ማለት ነው። ይሄ ደግሞ ያው ለሻወር የምንወስድበት ገንዳችን ነው ማለት ነው። ሰዎች ከፈለጉ ሪዲዛይን ማድረግ ይችላሉ። ተጨማሪ ደግሞ ሁለት የህፃናትና የገስት የሚሆን ሰዎች አሉ፣ እነሱንም ማየት እንችላለን። በጣም ጥሩ ደስ ይለኛል። እነዚህ ደግሞ ተጨማሪ ሁለት ክፍሎች ናቸው። አንደኛው ለልጆች፣ አንደኛው ደግሞ ለእንግዳ እንደ ደንበኛ ምርጫ ማድረግ እንችላለን ማለት ነው። እንግዲህ ቤቶችን ተዘዋውረን አይተናል። ልክ እንዳልሽ ደግሞ ሰፋ ያለ ቤቶች ናቸው፣ እያንዳንዱ ክፍሎችም እንዲሁ ሰፋፊ ቤቶች ናቸው። እንግዲህ ይህንን ቤት ደግሞ መግዛት የሚፈልግ ሰው ይኖራል፣ ዋጋው ስንት ነው? ያከፋፈል ሁኔታው ላይስ ምን አይነት አማራጮች አሉ? ጥሩ፣ የኛ ሪል ስቴት እንግዲህ ያከፋፈል ስርዓቱ መጀመሪያ ሀያ ፐርሰንት ይከፍላሉ፣ ቀሪም ደግሞ በአንድ አመት ጊዜ ውስጥ ነው የሚከፍሉት። ያው ከፍለው ሲጨርሱ ሙሉ በሙሉ መግባት ይችላሉ ማለት ነው። ታዲያ ሁሉም ቤቶች የተናጠል ካርታ ያላቸው ስለሆኑ ሰዎች እንደተረከቡ ወይም ከፍለው እንደጨረሱ የስም ዝውውሩን ወዲያው ማድረግ ይችላሉ ማለት ነው። ካርታ ስላለው ደግሞ በራሳቸው ባንክም መግዛት ይችላሉ። እኛም ደግሞ ያመቻቸው ነው ባንክ አለ። 50 ፐርሰንት ከፍለው 50 ፐርሰንቱን ደግሞ በባንክ አመቻችተናል ማለት ነው። ሁሉም እንደየምርጫው ከፈለገ 20 ፐርሰንት ከፍሎ እስከ አንድ ዓመት ባለ ጊዜ ውስጥ፣ ካልሆነም ደግሞ በባንክ አማራጭ ይሆናል ማለት ነው። አሁኑን እንድረካብ የሚል ሰው ደግሞ ካለ ክፍያውን ጨርሶ ወዲያው መግባት ይችላል ማለት ነው። መልካም እንግዲህ የባንክ ብድር መመቻቸቱ መልካም ነው። ከዚህ በኋላ ሲያሉት የካሬ አማራጮች ምን አይነት ናቸው? ያሉ የካሬ አማራጮች 148ና 156 ካሬ ናቸው። ሁለቱም ባለስመኝታ ሆነው የራሳቸው የሰራተኛ ክፍል እና ስቶር ያላቸው ናቸው። አሁን በካሬ እየሸጥን ያለንበት ዋጋ በካሬ 105 ሺ ነው። ማለትም ለምሳሌ 148 ካሬው አጠቃላይ ዋጋ ወደ 15 ሚሊዮን 400 ሺ አካባቢ ይመጣል። የእሱን 20 ፐርሰንት ማለትም 3.1 ሚሊዮን ብር ከፍለው ቀሪውን ቅድም በነገርኩሽ በአንድ ዓመት አከፋፈል ውስጥ መጨረስ ይችላሉ። እስከ 50 ድረስ ደግሞ ያለውን ከፍለው 50ቱን በረጅም ዓመት ያከፋፈል ዘዴ ከባንክ ጋር አገናኝተው መክፈል ይችላሉ ማለት ነው። 156 ካሬው ደግሞ ሙሉ ዋጋ ወደ 16 ሚሊዮን 400 ሺ አካባቢ ይመጣል። የእሱን 20 ፐርሰንት ማለትም ሶስት ነጥብ ሶስት ሚሊዮን ብር ብቻ ከፍለው ቀሪውም በአንድ አመት ቀስ እያሉ መጨረስ ይችላሉ። መቶ ፐርሰንት ጥንቅቅ ያሉ ቤቶችን እንግዲህ በ ሶስት ነጥብ አንድ ሚሊዮን ብር ቅድመ ክፍያ ካርታ የተመቻቻላቸውን እንዲሁም ደግሞ የዋንክ ብድር አማራጭ ያላቸውን ቤቶች እየሸጥ እንገኛለን ማለት ነው። እነዚህም ክፍያዎች እንደጨረሱ የስም ዝውውር እናደርጋለን፣ ቤታቸውን ተረክበው መኖር ይችላሉ ማለት ነው። በጣም ጥሩ። ይህንን ቤት መግዛት የሚፈልግ ደንበኛ ደግሞ እናንተን ቤተኞቹ አማራጮች ማግኘት ይችላሉ። ሀገር ውስጥም ከሀገር ውጭም ያሉ ደንበኞች እንግዲህ ይህን ቤት ለማግኘት በ0942 179998 ላይ መደወልም ወይም በዋትሳፕ በቴሌግራም ማግኘት ይችላሉ። መልካም እንግዲህ የነበረን ቆይታ በጣም ደስ የሚል ነበረ። እጅግ አድርጌ አመሰግናለሁ። እናመሰግናለን። ስለቢዝነስ ሚዲያ ተከታታዮቻችን እንግዲህ በአምድ ሆነ ሪል ስቴት የነበረን ቆይታ ይሄንን ይመስል ነበረ። እንግዲህ እናንተም እነዚህም ቤቶች መግዛት የምትፈልጉ ከሆነ ከታች ለተቀመጠላችሁ ስል ደውላችሁ መግዛት ትችላላችሁ። በቀጣይ በተለያዩ ሀሳቦች እስከምንገናኝ ድረስ ቻልቆዩ